ሊያርስ ጠዋት ሞፈሩን ቀበሩን ተሸክሞ ሊያርስ ሲሄድ ካለበት እየተያዘ ሲገደል እያየን ቪዲዮ ማንሰራ ሰዎች ያማ ሊያርስ ጠዋት ሞፈሩን ቀንበሩን ተሸክሞ ሊያርስ ሲሄድ ካለበት እየተያዘ ሲገደል እያየን ቪዲዮ ማንሰራ ሰዎች ያማ ለምን እና እየተገደሉ ላሉት ሁላችንም ድምፅ መሆን አለብን። ሁላችንም ለምን ሰው ይገደላል ፍትህ ብለን መጮህ አለብን። ያም አልበጣም አባት ለምን ይገደላል? አርሶ አብልቶ ልጁን ሊያስተምር ሴት ለምን ይገደላል? እናት ለምን ትገደላለች? ገበያ ለልጇ ሽንኩርት ገዝታ ልትመጣ ስትል ለምን ትገደላለች? ለምን ልጆች ይገደላሉ ከትምህርት ቤት እየመጡ? ሁላችንም ድምፅ መሆን አለብን። ሶሪ ሁላችንም ድምፅ መሆን አለብን ውዶች ሁላችንም፣ ለምን ሰው ይገደላል? ያማል፣ እውነት ያማል። እኔ ቪዲዮ ሰርቻለሁ፣ ግቡና ሪፖስት አርጉት። እየሄድኩኝ አወራለሁ። አንድ ጊዜ ብቻ ሰላሳ ሰከንድ ብቻ ስጦኝ፣ ወይም መዝሙር ምን መዝሙር እከፍታለሁ። በጣም ነው ያዘንኩት። በተለይ በአቦምሳ በመርቴ አካባቢ ጋር የተገደሉ በአርሴ አካባቢ ጋር የተገደሉ ትናንትና የተገደሉ ስድስት ሰዎች እዚህ ጋር እየጮህን ማለት ነው፣ ሀያ አምስት ሰው ሞተ ብለን ውይ እያልን እየጮህን ትላንትና ስድስት ሰው ተገደል። በቃ ዛሬ ፎቶን አንሳው፣ ፕሮፋይል ቀይር። የአንተ ፎቶ ምን ይሰራል? ማዕተብን ያደረከው እውነት ገብቶ ከሆነ ለምንድ ነው ፕሮፋይል ማቀይረው? አንሳ። ሰው ሊያዳምጥ የምትችል ሰው፣ ሰው ሊሰማ የምትችል ሰው ፕሮፋይል ቀይር። የአንተ ክብር ዝና ይቅር ይቅር። በዚህ ጉዳይ በኦርቶዶክሳዊነት የሚመጣ ከሆነ የአንተ ክብር ዝና ይቅር። አለማክብረኝ እዚህ ጋር ኦርቶዶክሳዊ ወንድሜ እየሞተ አለማ አጨብጭብልኝ፣ እዚህ ጋር ወንድሜ እየተገደለ፣ ማንም አክብረኝ እንዴ! ለወንድሜ ድምፅ ሆናለሁ። ለታናናሽ ድምፅ ሁኑ፣ ድምፅ ሁኑ። ለምን ሰው ይገደላል? በማንነት የምንናገረው ቃል እስኪ ጠፋን ድረስ ቪዲዮ እንዴት እንስራ? የምንናገረው የምናገረው እስካጣ ድረስ ነው ቪዲዮ እየሰራ ያለሁት። የቤተ ክርስቲያን ሎጎ ቀይር ያው ሁላችንም ያደረግነው ቀይር። አሁኑን የሚያሳዝነው ሰው በማንነቱ እየተገደለ ነው። ሰው በማንነቱ እየተገደለ ነው። ለምን ሰው ክርስቲያን ስለሆነ ለምን ይገደላል? ገብታችሁ ቪዲዮ ሰርች አለው። ቪዲዮን ገብታችሁ ሪፖስት አርጉት። አንድ ደቂቃ ስጡኝ። እግዚአብሔር ሰው በማንነቱ ለምን ይገደላል ውዶች? ሁላችሁም ድምፁ ኑ! ሁላችሁም ሁላችሁም ሁላችሁም ሁላችሁም ሁላችሁም ድምፁ! ሁላችንም ነው ድምፅ መሆን ያለብን። ሁላችንም ፕሮፋይል ቀይር፣ በቃ ዛሬ ሰው አይወቅ። ድምፁ ድምፁኑ ሀያ አምስት ሰው በላይ ትላንትና፣ ስድስት ሰው ነው የተገደለው። ለዚህ ድምፅ መሆን አለብን ውዶች፣ ለዚህ ሁላችንም ድምፅ መሆን መጫል አለብን። ናባካችሁ ቪዲዮ ሰርቻለሁ፣ እስቲ ግቡና ሪፖስት አርጉልኝ። ግቡና ቪዲዮ በወልኪያቸው ዳጊ የሚሳደብ ካለ በዚህ ጉዳይ በተለይ በወንድም ሞት በአባት ሞት በምስኪን ገበሬ ሞት የሚቀልድ ካለ ብሎክ አድርጉ። በምስኪን ገበሬ ሞት የሚቀልድ ካለ በምስኪን ገበሬ ሞት የሚቀልድ ካለ ያማል፣ ያማል። ቡና ቪዲዮን ሪፖስት ሪፖስት አርጉልኝ። እሹዶች ቻው።